የኢትዮጵያንና የኡጋንዳን የኢኮኖሚ፣ ማኅበራዊና ፖለቲካዊ ትብብር ወደ አዲስ ምዕራፍ ለማሸጋገር እንሰራለን ሲሉ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገለጹ። አራተኛው የኢትዮጵያና የኡጋንዳ የሚኒስትሮች የጋራ ኮሚሽን ስብሰባ በአዲስ አበባ ተካሂደዋል። ኢብራሂም መሐመድ ተጨማሪ አለሁ በአዲስ አበባ በተካሄደው አራተኛው የኢትዮጵያና የኡጋንዳ የሚኒስትሮች የጋራ ኮሚሽን ስብሰባ የሁለቱ ሀገራት ያለፉት ዓመታት ትብብር ያለበት ደረጃ ግምገማ ተካሂዶ የቀጣይ የትብብር መስኮችም ተለይተዋል። ከስብሰባ በኋላ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ለሚዲያዎች በሰጡት መግለጫ ሁለቱ ሀገራት በቀጣይ ትብብር በሚያደርጉባቸው ዘርፎች ላይ በጋራ ለመስራት መስማማታቸውን ገልጸዋል። ሀገራቱ በኢኮኖሚ፣ በማኅበራዊና በፖለቲካዊ ዘርፎች ትብብርን የሚያጠናክር ስምምነት መፈራረማቸውንም ጠቅሰዋል። የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቲዮስ የኢትዮጵያና የኡጋንዳ ትብብር ዘመናትን የተሻገረ ነው፣ በጋራ ኮሚሽን ስብሰባው በሁለትዮሽ በቀጠናዊና ዓለም አቀፋዊ የትብብር ጉዳዮች ላይ ፍሬያማ ውይይት መደረጉን ተናግረዋል። በኮሚሽኑ መድረክ ኢትዮጵያና የዩጋንዳን የጋራ ጥቅም፣ የጋራ ፍላጎት የሚያንጸባርቁ የተለያዩ አጀንዳዎች ላይ ሰፊና ጥልቅ ውይይት ተካሂዷል። በቀጠናዊ አካባቢያዊ፣ እንዲሁም ዓለም አቀፋዊ የጋራ ጉዳዮች ላይ ሀሳብ ለመለዋወጥ መልካም እድል አግኝተናል። እንዲሁም የሁለቱ አገራት ትብብር ያለበትን ደረጃ በመገምገም እስካሁን ስምምነት የተደረገባቸው ጉዳዮች ላይ ያለውን አፈጻጸም በማየት ቀጣይ ደግሞ ትብብር ሊደረግባቸው የሚገባቸውን ጉዳዮች በመለየት ስምምነት ላይ ተደርሷል። ስምምነቱ የሁለቱን ሀገራት የጋራ ተጠቃሚነት ወደ ላቀ ደረጃ እንደሚያሸጋግር ገልጸው የትብብር ስምምነቱ ግቡን እንዲመታ ኢትዮጵያ አበክራ ትሰራለች ብለዋል። በፖለቲካ፣ በጸጥታ፣ በኢኮኖሚ፣ በኢንቨስትመንት፣ በንግድ፣ በኃይል አቅርቦት መስክ ያሉ እንዲሁም በአቪዬሽን ዘርፍ ያሉ ትብብሮቻችንን የምናጠናክርበትን መንገድ ለይተን ስምምነት ላይ ደርሰናል። በቀጣይ የሁለቱን ሀገራት ግንኙነት ይበልጥ የሚያጠናክር ስር እንዲሰድ የሚያደርግ ጥሩ ውይይት ነበረን። ለዚህም ባልደረባይን ጄኔራል ኦዶንጎ ጄጄ አቡበከርን ለማመስገን ፈልጋለሁ። የኡጋንዳ የውጭ ጉዳይ ሚኒስትር ኦዶንጎ ጀጄ አቡበከር የኡጋንዳና የኢትዮጵያ ግንኙነት በኢኮኖሚ በማህበራዊ ና በህዝብ ለህዝብ ትስስር የተጠናከረ ነው በመሆኑም ሀገራቸው ከኢትዮጵያ ጋር ያላትን ትብብር አጠናክራ ትቀጥላለች ብለዋል ኢንኮርስ ኦፍ ቱ ዴይስ ጄምሲ ዊ ሃ ግዛክትሊ ዳን ት የሚኒስትሮች ኮሚሽን የጋራ ስብሰባው የሁለቱ ሀገሮች ችግሮቻቸውን በጋራ በመወያየት መፍትሄ ለማምጣት ያለመ ነው። የጋራ ስብሰባው የሁለቱን ሀገራት ኢኮኖሚያዊ፣ ማህበራዊና ፖለቲካዊ እንዲሁም የህዝብ ለህዝብ ትስስርን ለማጠናከር የሚያስችል ነበር። የሚኒስትሮች የጋራ ኮሚሽን ስብሰባ በፖለቲካዊ፣ በድንበር ተሻጋሪ የውሃ ሀብት አጠቃቀም፣ በኢነርጂ፣ በንግድና በቀጠናዊ ሰላም እና ደህንነት ጉዳዮች፣ የበረራ አገልግሎት ስምምነትና ሌሎች ግንኙነቶችን የበለጠ የሚያጠናክሩ ሰባት የመግባቢያ ስምምነቶችን በመፈረም ተጠናቋል።